ኢነስጥልን እንደምንሰነበታችሁ ሳምንታይን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንድትከታተሉን ግብዣችን ነው። አሁን የምገኘው ሲናና ወረዳ ላይ ይሆናል። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ሙሉ ቀን ሽመልስ፣ አብረናችሁ ነን። እናንት ከእኛ ጋር ሆኖ ያየነውን በሙሉ ወደ እናንተ ቀቢያ አንጪ ይሄን ወደ እሱ ነው

ባሶን ዳ ዱቄት ይጨመራል። አሁን እዚህ ጋር የእንት ነው የባሶ? አዎ ቆይ ቆይ ቆይ እንዲና ማስል መጀመሪያ ይሞቃ። እቺ ራሷ የምትሰሪባት ነገር ራሱ ስታምር ጌቷ። እሷ ይሄ ምንድን ነው? እሷ አጡማ አጡማ። ይሄ ብቻ ነው የሚሰራበት? አይ ገንፎም ይሰራ ገንፎም ይሰራ። ከቀርካህ ነው ያበጃችሁት? አዎ ከቀርካህ ነው የተሰራው። የሚገምነው ተመታቾች ቅቤውን ነው። እንግዲህ ብቻውን ቅቤውን ለምንድነው ባዶ እምታማሲ? ቅቤው እንዲላቀቅ ሞቅ እንዲል አሙቀን። ወፍራም ነው ለቀቅ እንዲል ግን የሚፈለገው ወፍራም ፈልገች ይሄንን የገብስ ዱቄቱን ጨምሪ ተብያለሁ። ዝም ብዬ ግን በቃ አዎ፣ አድርጊ። ቶሎ ቶሎ ጨምር አስገብያለሁ። እስካሁን ቀጭን ነው፣ እየወፈረ ይመጣል። ጨምር፣ ቆይ በአንዴ ሳይሆን ቀስ ቀስ ቀስ ቀስ ቀስ እየተዋሃደ እየተዋሃደ ተዋህዶ፣ ቀጥሎ ደስ የሚል ከለር ያዘ። ይጨምር አዎ፣ ይጨምር አሁን አንድ አንድ ጨምር። እንግዲህ እሷ እያሸች ነው። ቅቤና ዱቄቱን በተዋሃደላት ቁጥር ነው እንትኑን እያየች ጨምር የምትለው

ሚገርመኝ ነገር ምን እንደሆነ ታውቂያለሽ? የተለያየ ቦታ ጩኮ አሰራሩ የተለያየ ነው። አንዳንዶቹ በትልቅ ገበቴ ላይ በእጅ ይታሻል። እዚህ ግን አሁን አንቺ የአንቺ ፎርስ ከእኔ እራሱ ይሄንን ማሻውን እየነጠቅሽኝ ነው ያለሽው። የተለያዩ ስራ እኮ ነው የሚሰራ። ይሄ ደግሞ ነገ አሁን መጀመሪያ አዘገጃጀቱ ገብሱ በሙቅ ውኃ ይታሻል። ተከርኖ አድሮ ጠዋት ይቆላል። በሙቀጫ ይሸከሸካል። እንትኑን ከላይ እናወጣዋለን። ከዚያም በኋላ ወፍጮ እንወስደዋለን። ከዛ ሲመለስ ነው እንደዚህ በቅቤ የሚታሸው። እንደው እሱ ሁሉም አፈጫጨቱ የየራሱ ይሆናል። የገረመኝ አዘገጃጀት ነው። አዘገጃጀቱ ራሱ ይሄ በጣም አሁን ከዚህ ላይ ይጨምራል ይወስዳል። ዱቄት ልጨምርልሽ? አዎ፣ ትንሽ ልጨምር። ትንሽ እሺ። ቆይ ለቅቄዋለሁ፣ እንዳታሸሽ። እሺ፣ አንድ ብቻ አስገባሽ። አሁን ደግሞ ይሄንን ወደ እሱ ለመመለስ ታሻለ። አሁንም ገና? አዎ፣ አሁንም ልጨምር ዱቄት? አይ በቃ ይሄ በቃ ይውጣ፣ ይሄ አሁን በቃኛል። ና ከየት ነው የማመጣው? እቃ ቆይ እንዳልቀቄ እንዳይወድቅ። እንደዚህ አይነት ነው የማመጣው። ይህንን ምን መነሳት ያስፈልገኛል ለሱ። አቤት እነዚህ ነገሮች እንደው። ከዛ በዚህ ላውጣው ቆይ፣ በዚህ አውጪ እንጂ ይች ነገር ቀንድ ናት፣ ቀንድ ነች። እንግዲህ ተመልካቾቼ ጉልበት ፈጅቶ ለማሸት እኔ እንኳን ይዤ እንኳን እኔን ትነጥቀኝ ነበር፣ እና ጉልበቷ ቀላል እንዳይመስላችሁ። ጠንካራ ገበሬ እኔ እንዳልደፋ አይደፋም። እንግዲህ ምንም የለውም። ዱቄቱ ይሄ ዱቄት ነው እንግዲህ በቅቤ ኃይል ወደዚህ የተቀየረው። እንደሱ ወጣ ወጣ ለካስ በቃ ያን እንዲህ ነው የሚደረገው። እንዲህ ሲደረቅ ወጣው አላሁ እንዲወላሁ ከሌላ ሰርተን በዚህ ላይ እንጨምራለን። ጣወጣ በቃ እኔ አሁን ሌላ እንሰራለን እንጨምርበታለን። እስእቺ ምንድን ነው ስሏል? እችም ገበቴ ነው የምትባለው ገበቴ ነው። ተመልካቾች እንግዲህ እንደዚህ በእንጨት ነው የሚሰሩት። ቅርጾቻቸው በጣም ያምራሉ። በራሱ በሌላ ይሰራል። በዚህ ተሞልቶ ይቀመጣል። አሁንም ቅቤውን እየወጣ ነው። እያየሽው ነው ይወጣል። እንደ ገና መሙላት አለብን። እንደገና ሌላ ትግል ይጠቃል። አሁን ቅቤ ላንጣ። እስቲ ልሞክር ደሞ እኔ በተራዬ እዚህ። እሱ ነው ሚጨምረው እያየሽ በቃ። አይ ጨምሬ ብዙ ጨምሬ፣ በቃሽ በቃሽ በቃሽ። እስቲ ላይ ቅቤውን ማዋሃዱን እንኳን ላግስ። ቅድሙም ስንጨምር ይሄ የረጋም በነገራችን ላይ ይሄን ሲሰራ ተመልካቾችን በእሳት ቀልጦ የቀለጠም ዘይት አያስፈልግም። በጣም የረጋም አያስፈልግም መካከለኛ እንዲሆን ያው እንዲህ እንጨቱን ስታማስ ስለው እራሱ ሙቀት እየፈጠረ ይሄዳል ማለት ነው። ይላቀቃል። ገና ነው። ገና ነው? አዎ፣ ትንሽ አማስ። አዛውኝና እንደ ቅድሙ ጨምሪ እስቲ። ጨምሬ ልሞክር። ትንሽ ላግዝሽ እና ድካምሽ መቼም አንዷን ሁለቷን አዋህዳለሁ። እየጠነከረ ሲመጣ ነው ጉድ የሚፈላው። ነገር እያደበላለሁ ነው። ከዚህ በኋላ እየጠነከረ ከመጣ ግን እቀበልሻለሁ። አረ አንቺም ጉልበት ሌላ ሳብኩሽ። አረ እሱ በቅቤ ነው እየታሽ ያለው። ጉልበት ይጠይቃል ነገሩ። አንቺን ልታከሪብኝ ነው። ዙሩን ይ

ቤቱ ጋር አመመሻ እንድትታሽከረክ እጄ እዚህ ጋር አይደል? አዎ፣ አምጪው። ከብዷል። አዎ። ውስጥ አንድ ጨምር። አይ እኔ ልቀበል። ተመልካቾቼ፣ ቀላል ነው የሚመስለው አይደል? እንዲህ ስናማስብ ዱቄቱና ቅቤው አብሮ ስለሚያያዙ በጉልበት ለማደባለቅ አንደኛው ዙር፣ ሁለተኛ ዙር እየተባለ ሞከርኩት። ሶስተኛው ዙር ላይ ሲመጣ ግን ያስ ያደርጋል፣ ጉልበት ይስባል። እጅ ከዚህ ጋር ውልቅ ነው የሚያረገው። እስቲ ነኝ ደግሞ ያስ ልዩነት አየውት በደምብ እሺ አንቺ ይኸውልሽ እዚህ ታች ይዘሽ እጅሽን ይሄኛውን መደገፊያ ነው የምታረጊው ላይ ታራ ያለውን ነው የሚያሻው ይሄኛ ይዞራል እኔ እንዴት ነው ማለት አንቺ በሁለቱም እጅሽ ነው አንቺ እንደዚህ ነው በአንደኛው እጅ ከላይ ያዛል ይሄኛው ያዞራል አንቺ ያለም ማንኪያ እንግዲህ፣ አድካሚው የጮኮ አሰራር በዚህ መልኩ ተጠናቋል። አሁን ደግሞ ምን ላድርግ? በዛኛው በቅድሙ እናወጣዋለን። እንሙላ፣ አሁን እንሙላ። እሱ ያልሞላው ወይኔ ቅባቱን መጣው

ደም ደም አድርጊ። በጣምም መግፋት አያስፈልግ፣ ይገፋሽ ይወጣዋል። እውነት ቅባቱ እየመጣ መጣ፣ ይወጣዋል። እንግዲህ ተመልካቾች በሁለት ዙር ተደባልቆ ጩኮ ይሄን መስሎ አልቋል። እንግዲህ ከዚህ በኋላ የሚቀርበው ቀርቦ መብላት ብቻ ነው። የእኛ የስራ ሂደት በዚህ መልኩ አቅዷል። ስፌቶቻችሁ ግን በጣም ወደድኳቸው። በጣም በጣም። እነዚህ ሙሉ እንጨት ናቸው። ጉልበት በዳ ምንም ቢያደርጉ አይሰበርም፣ አይቀነጠስም፣ ረጅም ጊዜ ያገለግላል። አይሰበርም ምንም። ግን ሁሉም ጠጥቷል። ያ ሁሉም ነገር ጥንቃቄ ያስፈልገዋል። ና ሸካካ ነው የተሰራው። ጩኮ ያው ገብስ ነው፣ ገብስ አምራች ናቸው። የራሳቸው ነው፣ ቅቤው የራስ ነው። ከብት አጠገብ ነው ያሉት። ስለዚህ ይሄ በወፍጮ ቤት ተፈጭቶ ነው። ይሄኛው ደግሞ ሌላ ከባድ ስራ አለ። መጀመሪያ ትንሽ ውሃ እያደረገች ዱቄቱን ታሻለች። ከዛ በኋላ ደግሞ ምጣድ ላይ አድርጋ ለስለሳ አርጋ ካመሰችው በኋላ በወፍጮ ተፈጫል። በእጇ በወፍጮ ተፈጭቶ እንደገና በቅቤ ተነክሮ ነው የሚታሸው እና እጅግ አድካሚ ነው። ሸካካ አይደል? ሸካካ ሸካካ ነው። ይሄ ያው ቅቤ ነው፣ በቅቤ ታሽቶ ነው። ጩኮም እንለው ነው። በእናንተ ምንድን ነው የሚባለው? በኦሮምኛ ቡራቶ። ስለዚህ እንግዲህ ሁለቱንም ማቅረብ ያለው ሁለቱንም ቀምሰው ልዩነቱን ይነግሩኛል ማለት። የቤቱ አባውራ ጠንካራ አርሶ አደር እሳቸው ናቸው፣ እንግዲህ ጭኮውን እየቆረሱልን ያሉት ከአምስተኛ ክፍል ጀምረው ከባለቤታቸው ጋር ጠንክረው ተምረው አስራ ሁለተኛ ክፍል ጨርሰው ነው እርሻውንም እያረሱ ያሉት እና ትምህርት ላይ ትኩረት ማድረግ አለባችሁ ብሎ ልጆቻቸውን ያስተምራሉ። ወይ ስንሰራው ተመልካቾች እንደሚሻክረው አሁንም ደስ የሚለ መሻከር እንትን አለው።

እሲጋው እስኪ ቅመሱ፣ ደግሞ እናንተ ትነግሩ። ከእጅ ያመልጣል እኮ። ክሽክሽን አሪፍ ነው። ምንድነው የምትባለው ቆዳ ቆዳ ነው የምትባለው ወተት መያዣ ቆዳ ቆዳ እንግዲህ በዚህ ወተት ነው የሚመጣው እንዴ እናቶች ሁሉ ነገር የወተቱን የምግቡን ማስጌጫ እንዳሳመሩት ነው ልቀበጭስቲ እንዴት ነው የሚቀዳው ኪንዳል እንዳደፋ ተተ እርጎ እዚህ እንደ ልብ ነው ያለውና፣ አሁን የምናቀርባቸውን ምግቦች ይሄኛው ምን ነበረ? ሸከካ ነው። አህ ሸከካና ጩኮ ነው ቡራቶ። ሁለቱ በቂቤ ብቻ ታሽተው ነው የተዘጋጁትና፣ በላ ቂቤውም ይበዛል። እዚህ ጉሮሮ ጋር ያዝ ያዝ የሚያደርግ ነገር አለው። በዚህ በእርጎ እየተጎኖጩ ይሄንን መብላት ነው ማለት ነው። ይዋዛ አይደለች፣ ብዙ ነው የምትይዘው። እንግዲህ ተመልካቾቼ ጩኮም ሸካካም ሲበላ ትንሽ ጉሮሮ ላይ ቅቤው የራሰ ስለሆነ ፍርፍር ስለሚል ማወራረጃ እርጎ ነው የሚሆነው።

እውነት ይሄ ነገር አዲስ አበባ አንድ ኬክ አለ፣ ምንድነው የሚባል ኬክ ልክ የሱ ቴስት ነው ያለው። አንድ በልተሽ እርጉ ያስፈልጓል። ነገር በቅቤ ነው፣ እዚህ ያየሁት ገንፎ ቅቤ ተጥለቅልቆ በለጋ ቅቤ ገብስ ገብስ ሁሉ ነገር ጥግን ጥግን የሚያደርግ ነገር ታውቃለህ፣ አገር ቤት መፍጫ ደንጋ አዎ። እውነት በጣም ጠንካራ እናት ነሽ በምትሰሪው ስራ ከሙያው ውጪ እንደገና እርሻ ላይ የምታረጊው ተሳትፎ ልጆችሽን ለማሳደግ የምታደርጊውን ጥረት በጣም ነው ያደነኩሽ። እኔ በጣም በጣም ጎበዝ ጠንካራ እናት ነሽ። አመሰግናለሁ። ዋጋ የድካምሽ። አዎ፣ ደስ ብሎኛል። ካንቺ ጋር የነበረኝ ቆይታ በጣም ነው ያስደሰተኝ እኔ ባህላችን ከዛ መተሽ ከአዲስ አበባ መተሽ የኛን ባህል ለማስተዋወቅ እዚህ መገኘትሽ በጣም የተኮራውቦት። ቴሌቪዥን ሁልጊዜ ውስጥ አይሻለም። ቴሌቪዥንም አለኝ አየሻለ። አንቺ አሁን እዚህ መተሽ ከእኔ ጋር ይሄንን መስራትሽ ለድርጅቱ ለአንቺም ያለኝ ምስጋና በጣም ትልቅ ነው። በጣም በጣም እኔም አመሰግናለሁ ውብ እናት። እውነት ከምንም በላይ የሰው ልጅ ፈገግታው ነው ያስፈልገው እና ምን ችግር አለ ነታኝ እዚህ ጋር እዚህ ጋር ስሪ የምትፈልጊውን አድርጊ ብሎ ሰውን ተቀብሎ ሰው እኮ የሰው ልጅ ፊቱ ነው። ጎንበስ ቀና ስትይ አይቼ እርሻሽ ቦታ ያለው እንድካ እኔ ደግሞ በጣም ነው ደስ ያለኝ። እውነት ባህል ለማስተዋወቅ የምታደርጉት በተለይ እንግዳ ተቀባይ ናቸው። አመሰግናለሁ። በጣም ነው ደስ ያለኝ። መላው ቤተሰብሽን ከልባ ነገር ነገር ትብቃኝ። እሺ። በጣም ብዙ አታስበላም። ቅቤ ብቻ ናት። ደግሞ ደክሞኛል መሰለኝ። የት ይሄዳል? በኋላ ደግሞ አረፍ ብዬ ትበያታለሽ። አዎ

ሲሜሲሜሲሜእገሌሲሜ እንግዲህ ተመልካቾቼ የባሌ ዞን የባህል ቡድኖች ናቸው። የተለያዩ ዜማዎችን እየተጫወቱልን ያሉት እንግዲህ ቀደም ሲል የተጫወቱት አንድ ሙሽራ አግብታ ከቤት ስትወጣ ጓደኞቿ ተሰብስበው የሚያጅቡበትን ባህላዊ ጨዋታ ነው የተጫወቱት። እንግዲህ በሰርጓ ቢደሰቱም ከነሱ በመለየቷ በማዘናቸው እ ጓደኝነታችን አብቅቷል። አንቺ ወደ ትዳር ገብተሻል። ስለዚህ እኛ ከኛ ብትለይንም አንቺ በትዳርሽ ትደስተናል። እኛ ግን ጓደኝነታችን፣ ጉርብትናችንን በማጣታችን ግን ቅር ተሰኝተናል እያሉ በተለያዩ ግጥም ሆዷን ያባቧታል። እንግዲህ ይሄ ነው መልእክቱ። ጓደኞቿ ተሰብስበው ይሄ ዘፍነው ነው ነው የሚሸኟት። እስቲ እንጫወት ይቀረካል።

ከወይዘሮ በድርያ ሁሴን ጋር እዚህ ባሌ ዞን ሲናና ወረዳ ቀበሌው ንገሪ ሳምቢቶ ቀበሌ ላይ የተለያዩ ባህሎችን ለምጃለሁ። እንግዲህ በእውነት በእውነት እኔ ቃላት ያጥረኛል። በጣም ጀግና አርሶ አደር ነሽ፣ ባለቤትሽም አርሶ አደር ነው። ያሳያችሁኝ ጥንካሬ ለሌላው ትልቅ አርያ ነው የሚሆነውና፣ እንዴት ነበር አስቸገርኩሽ? የነበረን ቆይታ እንዴት ነው? ቶሎ ስራ ይገባኛል። እስቲ ንገሪ ያንቺ እንትን። አረ በጣም ቆንጆ ነው። አሰለች አድክሚ ምን ሁኑም ሳቲ እውነት እውነት፣ እንደ እንደ እንደኔ ትእዛዝ የሰራሽልኝ። ስለዚህ በጣም ነው የማመሰግንሽ። ብዙ ጎበዝ ነሽ። በዚህም ላይ ደግሞ ሁሌ ነው የምናይሽ። አገራችንን መጥሽ እኛንም ባህል ለማስተዋወቅ ስለጠየቅሽኝ በጣም በጣም በጣም ኮርተንብሻል። ብሻል በቃ ጎበዝ ነሽ። አሁን ደክሞሻል፣ እሺ። እንግዲህ ደክሞሻል፣ አረፍት አርጊ፣ በጣም ጎበዝ ነሽ ብላለች። እኔም ከልብ መላውን ቤተሰብ አመሰግናለሁ። እንግዲህ ተመልካቾቼ የነበረኝ ቆይታ ይሄን ይመስላል። ለሳምንት ሌላ ቀጠሮ ያዙልኝ። መላውን ቤተሰብ ከልብ ከልብ ከልብ በዝግጅት ክፍሉ ስም አመሰግናለሁ። እንግዲህ እኔ አረፍ ልበል አይደል? አዎ፣ አንቺም አረፍ በይ። እሺ፣ እኔም ትንሽ አረፍ ልበል። እሺ፣ ተኝ አትበይልኝ፣ እመጣለሁ። ተኝልኝ። እሺ፣ እኔም ትንሽ አረፍ ልበል።